አሰላሙ አለይኩም አረህምቱላ ወበረካቱ። ድና ተቀበራቸው የጫና ቤተቃቶች ቤታቸሁ እንደምታዩት እንግዲህ አገሩ ሰለቼ ለቼ እኛ እሚኛል። እስኪ ብዙ ወዴት ወዴት ብሄድ ይሻለኛል? ወዴት ብሄድ እስኪ ትመኩኛላችሁ? እዚሁ አገር ውስጥ ሆኖ አገር ሌላ ቦታ መቀየር ወይም ደግሞ ከሀገር መውጣት ወላሂ መምላችሁ እኔ ማለት ነው፣ የመሳሪያ ድምጽ ጩኸት ስልችል ትንዳለኝ ስልችል ደግሞ እንዳሰልች ታቃላችሁ። ሌላው አንደኛ የኑሮ ውድነቱ ራሱ እዚ ሰሜን ውስጥ ነው ከምንም በላይ የተዋዋሰ ማለት ነው። ሌላ ቦታ ይሻላል ምናም፣ በተለይ አዲስ አበባ ላይ ይሻላል ምናምን ይላሉ። እና እስኪ ከዚሁ አገር ውስጥ ወደ አገር ውስጥ እንዴት ነው? በነገራችን ላይ ይሄ ከአዲስ አበባ ወደ ከወንግልቻ ስመጣ ነው የዛ የቀረሶት ሚዲዮ ከውጭ ሀገር ወደ ኢትዮጵያ ስመጣ እና እስኪ ደግሞ አሁን በዚህ አየር መንገድ ከኢትዮጵያ ወደ ውጭ ሀገር ስ ት እና እስኪ ኮሜንት ላይ አስቀምጡ። የሚያስተያየት እናንተ ብትሆን ወዴት ነበር የምትሄዱት? በቃ ለሰላም ሁኔታ ለኑሮ ውድነት ለምኑ ለምኑ ስትጨናነቁ ብትሄድ ትመርጣላችሁ? መልሳችሁ ስደት ወይስ እንዴት ነው? እስኪ ኮሜንት ላይ ያስቀምጡ እና በቃ እዚሁ ሀገር ውስጥ ሆኖ ደግሞ የት ሀገር ጥሩ ሀገር ናት የምትባለው ሀገር የት የት ሄዳችሁ ትቀምጡ ትመርጣላችሁ? መሄድበት እራሱን ግራ ገብቶኛል። አንዳንድ ጊዜ በቃ ከዚህ ሀገር ልብ ብዬ የሚሄድበትን ቦታ ሳስበው ያው ይጨንቀኛል።

ጓያትለ ስንቶቹን እያበረታታችሁ እና ወዶችዬ ይ ይመስላል እንግዲህ፣ ዱዐ አድርጉ ውስጥ ለሀገራችንም ለሀገራችን ሰላም ያደርግለን እና ይህቺን ትመስላለች። ኮምቦልቻ ደግሞ በጣም ነው የምወዳት በነገራችን ላይ ይሻለኛል። በጣም ያው ይባላል። እ በዚህ አጋጣሚ የኮቻ ልጆች ካላችሁ እንዴት ናት ኮቻ? በጣም ደስ የምትለው ይመስለኛል፣ እኔ በሀሳብ ነው እንግዲህ። አንድ ጊዜ ነው ሂጄ የማውቀው አንዴ ሁለቴ አካባቢ ነው ከዛ ውጭ አላውቃትም። ግን በስም እንደዚህ አንዴ የምናምን ሁለቴ ስላዩት ደስ ይለኛለች፣ ብቻ እዛ ብኖር ብዬ ደስ ይለኛል። እና እናንተስ ምን ትላላችሁ? ይሻላል እዛ የሰላሙ ሁኔታ ነገር የኮንጎች ደሴ አካባቢ ሀይቅ ምናምን ሰላም ነው፣ አልሀምዱሊላህ። ና ምን ትላላችሁ? ላችኋለ ውዶች ዬ በሌላ ይሳ እንዴት ናችሁ ማለት ትፈራላችሁ ወይስ አትፈሩም? ከፍ ዝቅ ምናምን ሲል ልባችሁን ነርትት የሚያደርገው። በነገራችን ላይ ደስ የሚለው ነገር ያው ከሳውዲ ወደ አዲስ አበባ ስገባ ብዙም አይታይም ጨለማ ነበር ጠዋት ከፈጅር በፊት አካባቢ እስከ ፈጅር ድረስ ምናምን ስለሆነ ብዙም አይታይም። ይሄ ግን ከፈጅር በኋላ ያው ከአዲስ አበባ ከወረዳችሁ በኋላ ትንሽ ትቀመጣላችሁ። ኮምቦልቻ የማን ነው አዲስ አበባ የኮምቦልቻው ፕሌን እስከሚሞላ ድረስ እና ከዛ በኋላ ደግሞ ይሄ ከአዲስ አበባ ወደ ኮምቦልቻ የሚሄደው ፕሌን ነው ማለት ነው። እና በጣም ነው ደስ የሚለው ከላይ ሆናችሁ ወደታች ምናምን እንደዚህ ስታዩ ቤቶቹን በተለይ ቅርብ ሆኖ ወደ ታች ማለት እየወረደ ሲመጣ ሊወርድ አካባቢ ዝቅ እያለ ዝቅ እያለ ነው የሚሄደው። በዛ ሰዓት የቀረጽኩት ነው ይሄ። እና ወደ ታች እየወረደ አካባቢ ነው ይታያሉ፣ ሁሉም ነገር ከላይ ሆናችሁ ስትንሳፈፉ፣ አስባቸው ጋር በጣም ነው ደስ የሚለው ነበረ እና ያው ወደ ሀገሬ ስገባ የዛኔ በጣ በጣም ከባድ ስሜት ምን ልበላችሁ፣ በጣም ደስተኛ ነበርኩኝ። ወላ በቃ መሬቱ አየሩ ምናምን ገና ግብት ስል በጣም ነበር የሚናፍቀው ሁሉ ነገር እና አምባዬ ሁላ ቁጥርጥር እያለ ነበረ እንደ በቃ አዲስ አበባ ግብት ስል ና ወደ ኮምቦልቻ ምናምን ጉዞ ስጀምር የአላ ወላ አልሐምዱሊላ። እና ያው ከቆያችሁ በኋላ ደግሞ እንደነገርኳችሁ እንዳሁኑ ደግሞ መውጣትን ያው ትመኛላችሁ። መውጣት የምትመኙት ግን ያው እንትኑ በሰላሙ ሁኔታ ነው በኑሮ ሁኔታ እንደነገርኳችሁ። ና ለዚህ ቀን አላህ ያብቃችሁ አላህ አገራችሁ አላህ ያብቃችሁ እላችኋለሁ። ወይም ግን ከአስር ከአስራ አምስት ዓመት በላይ ከሀያ ዓመት በላይ እየቆያችሁ ሀገራችሁ ስትገቡ በጣም ደስ ይላል። ግን የተወሰነ ሁለት ዓመት ምናምን ከኖራችሁ በኋላ ደግሞ እንደ አዲስ እንትን የሰው ልጅ ለምን እንደሆነ አላውቅም። ያው እየቆየ ሲሄድ መሰላቸት ባህሪ ስላለ ደግሞ እየቀየረ መኖር ደስ ይለናል። ሰላም ቢሆን ሁሉ ነገር አልሐምዱሊላህ ደስ ይላል ብዬ አስባለሁ። ያው ጭንቀቱ ጋር ነው እንጂ ይላችኋለሁ ውዶች። እናንተንም እንግዲህ ለዚህ ቀን ያብቃችሁ፣ በጣም ለጓጓችሁ፣ ብዙ አመት ለቆያችሁ፣ ቤተሰቦቻችሁ ለናፈቋችሁ ይህንን ቀን እንድታዩት እመኝላችኋለሁኝ። ኢትዮጵያ በሰላም እንድትገቡ በቃ። አየሯ ገን አዲስ አበባ ውርድ ስትሉ ነው በጣም ነው ደስ የሚለው ወላሂ። ስብሐንአላህ እና ለዚህ ቀን ያብቃችሁ ነው ምለው። ላይክ ሸር፣ ሰብስክራይብ ማድረጋችሁን እንግዲህ እንዳትረሱ። ኢንሻአላ በቀጣይ ቪዲዮ ተመልሽ እመጣለሁኝ። አላህ ሰላማችሁን ብዙ ያድርገው። ወሰላሙ አለይኩም ወረህመቱላሂ ወበረካቱ